ወደ ጀሀነምም ገፍትሩት፣ ወደ መሀልም አስገቡት። ከዛም የጀሀነምን የጋለ ውሃን አስሱበት። ይሄን ትእዛዝ አላህ ሲያስተላልፍ ሰባ ሺህ መላእክቶች ይሽቀዳደማሉ። እኔ ነኝ የምቀጣው፣ እኔ ነኝ የአላህን ትእዛዝ የምተገበረው፣ ይሄን ሰው ጀሀነም ከተው ብለው ይሽቀዳደማሉ። ወደ ጀሀነምም በፊቱ የጎተቱ ይወስዱታል። ጀሀነም መሀልም ያስገቡታል። ከእሳት ጀሀነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል። ይህኔም አንጎሉ እንዳልነበረ ይከፈታል። እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሀነም ላይ የጋለ ውሃ እንዲፈስ ይደረጋል። አላህ ይጠብቀን። የፈሰሰውም ውሃ ወደ ውስጥ በመግባት የሆደቀው እንዳለ በጀሀነም እሳት እንዲቀቀል በጀሀነም በጋለ ውሃ እንዲንተከተክ ይደረጋል። የተረፈውን የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል። የሆድ እቃው ከታች ይወጣል። ኢኒም ይባላል። መላእክቶች ውርደቱ ላይ ውርደት እንዲጀምሩለት ዙቅ ኢነከ አንተ ለዐዚዙ ልከሪም በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ! አንተ ትልቁ ሰው፣ አንተ ጀብደኛው፣ አንተ ኃይለኛው! አዱንያ ጀሀነም ሲባል ታሾፍ አልነበርህ? አላህን ፍራ ሲባል ቀልድ ይመስልህ አልነበር? እሳት ሲባል ሩቅ ይመስልሃ አልነበር? ትንቀባረርና ትኮራ አልነበር? እንካ ቅመስ፣ አንተ ኩራተኛ! እንካ ቅመስ፣ አንተ ትልቅ ሰው!

ጀሃነሙ ላ ይንተከትካል ወላሂ፣ ማንንም መውቀስ አይችልም ራሱን እንጂ። ነቢያት ተልከዋል፣ ቁርአን መጥተዋል፣ ዑለማዎች መክነዋል። ዱኒያ ግን አታላዋለች። ራሱ ግን ተንቀባረዋል። ለነፍስያው ና ለሸይጣን ትንጅ ሰጥቷዋል። ምንም አይችልም። መላይኮች ከከፋው ወደ ከፋው ያንተከትኩታል። አላህ አክሊስጠንና ከዚህ መዳን ጎዳና አላህ

ከእጅ የሆነ ውሃን ይጋታል፣ እንዲጋት ይደረጋል፣ ይላል አላህ ቁርአን ላይ። ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ? በግድ እንዲጠጣ ይሰጠዋል። አልጠጣም ብሎም እምቢ ይላል፣ ይሸሻል፣ በግድ እንዲጠጣ ሆኖም ይገደዳል። ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላል፣ አልጦም ይጠጣው ውሃ ላይ ይጨምረዋል። የውሃው እንፋሎት የጭንቅላቱ

ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው። የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል። አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና፣ እሽ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ። ሌላም ውሃ ስጡኝ ይላሉ ወኢ ሱ የ ረሱ ልኝ፣ ተቃጥልኩኝ፣ ማቀዘቅዝበትን ሰጡኝ ብለው እርዳታ ቢጠሩ ቢጠይቁ ይዋሱ ቢማ ውሃ ይሰጣቸዋል። ግን ይሄ ሙህል ነው፣ የዘይት ጭላሽ ነው። የሰው ልጆች የአመጠኞች ሙጅሊሞች ጀሀነም ላይ ሲቀቀሉ የሚወጣ ምግል ነው ደም ነው። ወዶ አይደለም የሚጠጣው፣ ተገዶ እንዲጠጣ ይደረጋል። በዚህ መልኩ ጀሀንም ላይ የሚኖር ኑሮ አይባል ሞት አይባል በል። ከዚህም የከፋ ሌላ አለ። የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ። ሸጀረተዘኮምም አንዷ ናት። ስለ ሸጀረተዘኮም ተነግሮናል

ስለ ረአይኗ ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዘሊከ ኸይር፣ ይሄ በአዱንያ ብን ሆኖ ኑሮ ጀነት ላይ ገብተው በቅንጦት መኖር ነው ሚሻለው? እም ሸጀረቱ ዘቁም፣ ወይስ የዘቁም ቅጠልናት ምትሻው? ወይስ የዘቁም ዛፍናት ምትሻለው? ኢንና ጀዓልናሃ ፊትነተን ልልቢን፣ ለግፈኞች ቅጣትና ስቃይ አድርገናታል። ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል። ይ የጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው። የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ይላል አላህ ሱብሓነሁ ወተዓላ። ሸይጣን ምን ይመስላል? ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን። ጀሃንም የገቡት ለአኪሉነ ምንሃ ከዚች ደግናትና አስቀያሚ ከሆነች ክጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ። በተጨማሪም ከጀሃነም እዥና መግል የተቀላቀለ ውሃ አለላቸው። ይሄንም በልተው ይህ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ቱመ ኢነ መርጅዐሁም ለኢለል ጀሒም። ከዛም ወደ ጃሃንም ይገባሉ። በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ። ልክ ሳተ ስዕችን ዘቁ ምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል። ሽታቸውም የከፋ ይሆናል። አፋቸውም ይሰነጣደቃል። ውሃም ሲፈልጉ፣ ይህን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው። ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ግመል እንደምጠጣው ይጠጣሉ። ገና ይጠጡ እንጂ አይረኩም። አላህ ስብሃነሁ ወተዓላ ይህንም ሲገልጽልን መ ኢነኩም አዩሃ አልዷሉነ ልሙከዚቡን፣ እናንተ ጠማሞችና አስተባባዮች ሆይ የዘቁምን ቅጠል ትበላላችሁ፣ ከዛም የታመመች በሽተኛ ግመል እንደምጠጣው የጀሀነምን የጋለ ውሃን ትጠጣላችሁ፣ ይለናል አላህ ስብሃነሁ ተዓላ በል። በዚህ ቢያ በቃ ምንም አልነበረ። በተጨማሪም ሰውነታቸው አካላቸውም እንደተሰቃዩ ይኖራሉ። አንዲት የዘቆም ቅጠል ወደ አዱንያ ብትመጣ የአዱንያ ውሃና ምግብን ታበላሸው ነበር ይሉናል ነብይ ሰለላሁ ዐለይሂ ወሰለም። ጠይብ አንዷ ቅጠል ከሆነች ምታበላሸው ሳይወድ በግድ ሁሌ የሚበላውሳ ምንኛ ይሰቃያል። አላህ ስብሓነሁ ወተዓላ ፊታቸው በጀሀነም እሳት እንዲጠበስ ያደርጋል። ሰውነታቸው በጀሀነም እሳት እንዲገልና፣ እንዲጠበስ እንዲቀቀል ያደርጋል። ቆዳቸው ባለቀ ቁጥርም እንዲቀየርላቸው ያደርጋል ሰውነታቸውን ይከተራል ልባቸውም አልፎ ጭንቅላታቸውን አልፎ ዋና የሆነው ቀልባቸው ዋናው ቀልባቸው አላህን ያመፁበት የነበረው እንቢተኝነትና ብኩራት የተሞላው ልባቸውን ድረስ ሄዶ ያቃጥላቸዋል نار الله الموقدة التي تطلع

በዚህ መልኩ ይቀጥ ይስቃያሉ። አላህ ምንም አልበደላቸውም፣ ራሳቸውን ነው የበደሉት። ሶላትን ተው፣ ሶላት ላይ ተዘናጉ፣ ዝሙት ላይ ዝሙትን ተዳፈሩ፣ ሪባን እንደፈለጉ በቀላሉ መብላት ጀመሩ፣ ሐራም ነገሮች ላይ መሽቀዳደም ጀመሩ። በመጥፎ ነገር ላይ ግንባር ቀደም ሆኑ፣ ከጥሩ ነገር ተዘናጉ። ዛሬ ቅጣታቸው ላይ ቅጣት ነው፣ ውርደታቸው ላይ ውርደት ነው የሚጨመርላቸው ያነሳት መጠገያ መመረሻም የላቸውም። ሁሉ መቅጣጫ ታካባቸዋለች። አላህ Subhanahu Wa ከግፈኞችና ከአፈንጋጮች እና እንዳይመታሰሉ ከለከላቸው። ይሄን ያደረጉ ከልክሏቸው ነበር። አዱንያ ላይ ካመጠኞች ከሙጅሪሞች አትሆኑ። እነሱ ያደረጉትን ሁሉ ለማድረግ አትሞክሩ። ለነሱ ጀነታቸው ነው አዱንያ ላይ እነሱ የሚያደርጉትን ከማድረግ ይልቅ በተቃራኒው መልካም ስራን ስሩ። ነፍስያችሁን አሸንፏት። እነሱ አይነሱን አይታችሁ አትታለሉ አላቸው። ይሄን ካደረጋችሁም እሳት ትጠብሳቸዋለች ተብለው ነበረ። እምቢ አሉ፣ ኮሩ፣ ተታለሉ። ካፍሮች ያደረጉትን ሁሉ ተከታትለው ማድረግና እንደነሱ መንደላቀቅ ጀመሩ። እንዲህ በማለታቸውና ከነሱ በመሳሰላቸውም ጀሃነም ስጠባበቃቸው ነበረ፣ አገኘቻቸው፣ አቀመሰቻቸው። ይህኔ ብታያቸው ጀሃነም ውስጥ ያሉ ሰዎችን ማየትን እድል ብናገኝ ፊታ